ሰጥ ለምን የሚበሳጩት ብዬ ሳስብ ደግሞ እግዚአብሔርን የማያናድድ ነገር ነው። ምንም የማያናድድ ምን አሏት ደግሞ፣ ምናልባት ኦኬ ለእነሱ የሚያናድድ ለእኔ ደግሞ በጣም ሲምፕል የሆነ ነገር ነው። ቅጅ ጅዬ ከዛ እንዲ እስቲ ቆ ዮናስን ምን ሆኑ ነው? አሁን ምን ሆኑ ነው? ከጌታ ቤት እንደዚህ ያስወጣው ስቆ ዝም ብለሽ ምን ሆኑ ነው ብዬ ምን አድርገውት እንዲ እንዲ እንዲ አሰብኩና ምን ነገር አላየሁም ምንም አላየው። ማን ሰድቦት ይሆኑ? ያቺ እንቁርቴ እንቁራሪት ሰድባው ከሆነ አይዱና አለቅ። ምክንያቱም እኔ እሷን አልከታተላት ምን እንደተቆራረጠ ካልሆነ ግን ምን ተሰምቶ እንዲያልኩኝ። እኔ ስላላየው እኔ ስላልሰማሁኝ ለምን እፈርዳለሁ? ወይ የሆነ ነገሩ ነክተውት ይሆናል ወይ ሰድቦት ይሆናል። ምን አገባኝ እኔ የምሰደበኝ አደላዋ? ምን ወንኩ? ምንም አልኩ። ለምን መልስ የምሰጠው እግዚአብሔር መልስ ይስጠው፣ ልቦና አይስጠው። እኔ እንደሆነ አይለጠፍብኝ። ምን ያህል ነው? ኦኬ ተውኩት፣ በቃ እግዚአብሔር ምስክሬ ነው። እኔ ለዚህ ልጅ መልስ አልሰጠው። ስንት ዓመት በሙሉ መልስ ሰጠው። ስንት ዓመት የማይለወጥ ሰው ነው። እሱም እየሞከረ ነው ለመዳን። እግዚአብሔር ምስክሬ ነው። እናንተ ሰዎች፣ እሱ እኮ እየሞከረ ነው ለመዳን፣ እኮ እየሞከረ ነው። አንድ ጊዜ ሙስሊም ይሆናል፣ በቃ በቃ ይላል፣ ግን አልቻለም። እኔ ጂጂ ግን አላመመኝ። ምን ሆኜ ነው እብድ በሰደበኝ ቁጥር መልስ የምሰጠው እጂጂዬ እስካሁን ራሱ ለሰደብኳችሁ ንስሐ ገብቻለሁ። በራሴ ግዴታ ማፍንደድ የለብኝም፣ ግን ከዚህ በኋላ ኔ መልስ አልሰጣችሁም። እግዚአብሔርን መልስ አልሰጣችሁም። እግዚአብሔር ነው ምላት በተለይ ለዮናስ መልስ አልሰጥህ። ለእንቁርቴ መልስ አልሰጣችሁም። ያ አብዳችኋል። በሀገር አልመጣችሁብኝ

ዝም ብለው እየተነሱ ይሄኔ ቆንጆ ዜዴ ይመችሽ፣ እናቴ እዛ ላይ የሚነሳ ነው። አስተያየት ይሰጣሉ። አስተያየት መስጠት ችግር የለውም። ይሰድዋቸዋል፣ እዛ ላይም የሆነ ነገር እዛ ላይም ያሯሩጡ። አሁን እያዘንኩ መጣሁ፣ እግዚአብሔር መሰክሬን ነው። እያሳዘንም መጣሁ፣ ምክንያቱም እኔ አለፈው በትን ይሄ የአስራ ሶስት አመት ስድብ ወቀዛ ይሄ ምናምን እኔ ስሽ ምክንያት አለኝ። ልጆቹ እንደዚህ የሚሰደቡት ግን ምን አድርገው እርስ በርስ ገና ከህይወት ጋራ ላይፍ ላይፋቸው ገና ገና ብዙ ነገር ይጠብቃቸዋል። ግን ደግና እኛም ሰድበናቸው ምናምን እኔ በጣም እየከበደ ይመጣል። እግዚአብሔር ምስክር የምንላቸው አሁን እየከበደ ይመጣል። እያዘሙ መጠ በቃ እያዘንኩ ነው የመጣሁት። ምን ሆንሽ አንቺ? ደግሞ እረፍት አድርጋት ሐኪም ቤት ተለ እንደ መድኃኒዓለምን እኔ ከአሁን በኋላ እንደው እኔ ጤነኞች አይደላችሁ። ጤነኛ ሰው እንዲ አያደርግም እንዲ አያደርግም እንዲ አያደርግም። ምክንያቱም የሆን ሉ ሲያደርጋችሁ ጭንቅላታችሁ የሆነ ነገር አለ። ዶክተር ነኝ ሆንማ አገኛለ ዶክተር ነኝ ማለት ሴት ሲናገሩ አይታችኋቸዋል። ልክ እኔ አሁን አሁን ለምሳሌ ለሆነ ሰው አግዢ ምናምን ነገር አልናገርም። ግን እውነት በቃ እውነት ካለን

አች በተለይ ይቼ ልጅን ይዛችኋታል ቤታዮ እኔ መዳለን ምን አሳዘነች አሳዘነች በቃ የሆነ በእግዚአብሔር ምስክሬ ነው። እንደው ወይ ገለል ትበልላቸው። አንዳንዱ እየሳቀ ነው የሚናገረው። ሴትዮ አንቺ ሴትዮ ተምር ብትባይ፣ ሴትዮ እኔ አላልኩሽም፣ እኔ አላልኩሽም፣ እኔ አልወጣኝም። እኔ እና አንቺ ስለ እንደዚህ አይነት ነገርም አላወራንም። ስታነሽ ገጠር አንቺ ሴትዮ ግን አንቺማ ጤነኛ አይደለሽ፣ አንቺማ ጤነኛ አይደለሽ። ጉዳዩ ስታነሽ ምን እኔ ነኝ የተዘርፈሽ አይደል ያልኩሽ? እኔ የታውቂው ራሱ የታሪኩንም አሁን ነው የነገርሽኝ። አሁን ነው ስ አንቺ በ ባያቀላቀልም እሺ ተምር እኔ እወድሻለሁ፣ አሳዝነሽኛል። እንደ አንድ እህት እንደ አንድ ሴት አሳዝነሽኛል። በተለይ ከትላንት ወዲያ የተገለበጠውን ካየሁ በኋላ እግዚአብሔር ምስክሬ ነው የምልሽ። አልፈርድብሽም እንጂ ትቼሻለሁ። ይሄኔ እናት ተይኝ። ኦኬ ተዘርፈሻል፣ አልወጣኝም። እንዲሆነሻል ጌታ አባቴ። እኔ ደግሞ ጌታ አባቴ፣ ዋጋውን የምታውቂው ተዘርፈሻል የምልሽ። እኔ ትራክ እራሱ በእንግሊዝኛ ትራክ ብለው እዚህ ጋር ትራክ ነጆች ሲያወሩ ነው እንትኑ ነው እራሱ ያወቅኩት። ምንድን ነው ስሙ? እረ ዘርቤ ስልክ የተሰብሮ ነው። እኔም የትኛው ደግሞ ሪኮርድ ነው የምታወጪው ለመሆኑ? ቲክቶክ ሪከርድ ስልክሽ ተሰብሮ። እኔ ተዘርፈሻል ብጌሽ ጭራሽ ከፈራ ትራክ መግዛት ሽማ። የአንቺ ዘመን እንደዚህ እንደዚህ የሆነ ኦሮሞ ምናምን ብለሽ ስታወሪ ምንድን ነው ያልኩሽኝ? አ መጣሽ ወደኔ፣ መጣሽ ወደኔ የምን ከዙ እዚህ ቤት እኔ ቤት መጣሽ? የምን ዙዙ ቤት ነው እኔ ቤት መጣሽ? የምን ዙዙ እኔ ቤት መጣሽ አወራሽ? ከዛ ለማን መስልሽ እንደዚህ እንደዚህ እንደዚህ ያልሽ? እዛው ተነጋገሪ ያልኩሽ። የእኔ እናት እኔ አሁን ለአንቺ የሚልሽ አንድ ነገር ነገርሽ። አንቺ ልጅ እግዚአብሔር ልቦና አይስጥሽ። ኦኬ ከዛ ከዛ መኪና ከዛ እኔ አንቺ መሆን ከዛ አክሲደንት ውስጥ ወጥቼ እኔ እግዚአብሔር ነጠላይን የተረፈውን ነገር ይሽ ቤተ ክርስቲያን የሚሄደው እኔ አንቺ ሴት ቤት ገብቻ አላውቅም። አሁን እቄን እንደ ጫማ እየጣልኩሽ አደለን እየመጣሽ ጅጅዎ እያልሽ ሸረታይ አረ ተበርነሽ ወይስ ሌላ ሰው ነሽ? የኔ እናት ይልሽ አሁን አምላክሽን አመስግኝ፣ መጥፊያሽ እንዳይሆን። ኦኬ እግዚአብሔር ብዙ ነገር አንቺ አሁን ከዛ ውስጥ ወጣሽ ወይስ ውሸትሽን ነው? ከዛ እንትን ውስጥ ወጣሽ፣ ከዛ መኪና ውስጥ እኔ ተምር እንደ እድሽ እኔ ከአንቺ የባስኩኝ ያ ቄጤም ጥዬ እብድ ነኝ። ግን እኔ ሁል ጊዜ እንደዚህ በተዝረከረገ ነገር ላይ የምቆም ልጅ አደለሁ። ገባሽ? እኔ እናንቺ እኩል እኩያ ማቾች፣ አደለንም፣ ደረጃችንም አንድ አደለንም። ኦኬ። እኔ ማቅሽ በዩቱብ በተለ አሁን አልደግሜ እንደዚህ ነው ብዬ አልሰጥሽ። ምንም ሞራልሽን መንካት አልፈልግም። ኦኬ አንቺ ቤት ለምንሽ ማን የምትገቢ? እየፈጠፈጠን እየጣልሽ ማን እየጣልሽ ማን አፍሽን ይዘው ትጋብጪ ማለት ነው። ትዝ ይልሻል። መልሰች ደግሞ ትመጫለሽ። ጅጅዋ ጅጅዋ፣ እኔን ጅጅዋ የምለው አንቺ እኮ ነሽ። ስለዚህ እንደት አንድ ነገር ልሽ ሌላ ማንም ሰው መከረሻ ያለ ይመስለኝ። በይ በይ በይ የሚሉሽ መሰለኝ አይደል? ሁሉም ነገር ምክንያት አለ። ከዚህም ጋር እዚህ ጋ የመጣብሽ እዚያም ጋር እዚህ ጋ የመጣብሽ እዚያ ቤተሰብ የለሽም። ትንሽ በሃይማኖት የሚጠነከሩ በእውቀት የሚጠነከሩ አጠገብሽ ትልልቅ ሰዎች የሉም። ሙስሊም ነሽ አይደለ? ጦስሽም ይዞት አሁን ታይሆንም ልበልሽ፣ ከሰርሽም ልበልሽ፣ ምንም ልበልሽ። ሲጀመር የትራክም ዋጋ እውቀት፣ ሁኔታ አውቄ ሆኖ ከሰርሽ የምልሽ አንቺ፣ እንደገና ልንገርሽ እግዚአብሔር ከሁሉም የበለጠ ሕይወትሽ ተርፏል። ራስሽ ተናግረሻል። አንቺ ከዛ ውስጥ ወጣሽ ማለት እግዚአብሔር ይሁን ነገር አሳኝቶሻል። በቃ አሳኝቶሻል። ልክም ሁኚ አትሁኚ፣ በብስጭት የሚሆን እዛ ውስጥ የገባሽ እግዚአብሔር መርጦሻል። በቃ እንድትኖሪ መርጦሻል። አላም በይ እግዚአብሔር በምታሚ እስቲ ታይ። በቃ እርግፍ አርገሽ ታይ ብትሞች እስቲ ቀራል አይደለም እንዴ አንቻሁን ከዛ ውስጥ አይታችሁ አይታችሁታል። ግን አሁን እቺ ሴትዮዋ አይታችኋታል የደረሰባት አክስደንት፣ ግቡና ዩ ራሷ አንትኗ ላይ ምንድን ነው ስሟ ምንድን ነው? ፔጇ ላይ ዩ መዳሊያ ላይ ምን ነው የምልሽ እኔ አንችን ብሆን በቃ በቃ፣ ለእኔ ትልቅ ምልክት ነው በቃ። ይሄ ለእኔ በቃ ሁሉን እርግፍ አድርጌ ነው ምተው ታይ ውስጥ እግዚአብሔር ከፈለግት ምን እንዳዘጋጀልሽ አታውቂም። ጤና ይመጣል፣ ቤተሰብሽ ይበልጣል፣ የምትወጃቸው ቤተሰቦች ይበልጣሉ። ለወደፊት ምን ምን አዘጋጅቶልሽ ነው? አንቺ ለሀምሳ ሺህ ለሰላሳ ሺህ ዶላር ላደለ እኮ ሀምሳ ሺህ እኮ አንድ ቦርሳ፣ አንድ ጫማ፣ አንድ ቀሚስ የሚገዛበት ነው ወይ በትሽ ባኬሽ የምትዝናኝበት ነው። ምንድነው አንቺ መጥፋሽ እንዳይሆን እስኪ ተይ። ሽን ጥሎ ሄደ። በቃ ተይው፣ ረ እግዚአብሔር ልቦና ይስጥሽ። እኔ ምልሽ ልቦና ይስጥሽ ነው። እውነት ልቦና ይስጥሽ። እግዚአብሔር ቀልብሽን ይመልስልሽ። ሰው ስንት ነገር ያጣል። ስንት ነገር ልጁን ያጣል። ምንድን ነው ደግሞ? ሞቢንግ ይወላችሁ ይወላችሁ